ስንት ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚለው ሰው አንድ ቀን እጁ ላይ አግኝቶን እንኳን አይመረንም። እግዚአብሔር ግን ሁል ጊዜ የማይለወጥብን እጅ ነው። ሚስት ሚካኤል የምራ አጋዥ ነው እንዴ! ፐርሰናሊያ በጣም ቅዱስ ሚካኤል በጣም የተወደደ ተዋጊ፣ አጋንንትን ያዋረደ ሰው ዘንዶን የጣለ የተጣለ ያ ውዳቂ የሆነው ሰይጣን ደግሞ ምናልባት እንግዲህ የሚውጠውን ፈልጎ ያጃባል ብሎ ለጴጥሮስ። አሁን ባለ ሕይወታች ውስጥም ደግሞ የታላቅ መልአክ እናንተን ያግዛል ያግዛል እና የደመላክነ ስቆ የምናየው ጥርስ ሁሉ ደስ ብሎት አደለም፣ እያዘነ ይስቃል። ፊታቸውን ቅባት ተቀብተው ልባቸው የጠቆረ ሰው የለም አለ አን ለ በሐዘን የተወጋ ለሰው ይምሰል ለጎረበት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች አሉ። ነጭ ለብሰው ልባቸው የጠቆረ የለም አለ። ቤታቸው በደማቅ አምፖል በርቶ ልባቸው ይጨለማል፣ ማለት አይደል? ህይወት ጨለማ ይሆንባቸው ማለት ነው። የልብ ደስታ ከየት ይገኛል? ንገሩኝ። እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ ሰዓት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተርላ ደስታ ይበዛበት ድግስ ተደግሶለትም ሀዘንተኛ ነው። ሁለት ነገርን ካንተ ሻለው ብሏል። ስለዚህ የሆነ ነገር ብትሰጠኝ የምጠፋበት እንዳይሆን ግን ነገር ብትከለክለኝ ደግሞ የማማረር ነገር እንዳይሆን። ያቀረብነውን ጸሎት እግዚአብሔር ይቀበለናል። አልተቀበለንም ማለት እግዚአብሔር ያሰማ ማለት አይደለም። ዛሬ የሰጠን ነገር ወይም ዛሬ በህይወታችን ቢያመጣልን ይህ ነገር መጥፊያችንም ሊሆን ይችላል። የሆነ ነገር ደግሞ ቢከለክለን፣ ይህን ነገር ዛሬ ቢሰጠኝ ነገ ላለገኝ ይችላል። እዚህ ቦታ ላይ ፊት ለፊት ላለገኝ ይችላል። እኔ ለምሳሌ እግዚአብሔር ሁሉ ጊዜ ለምናመሰግኗል ሁን ብዬ ጠይቋለ መሰለ እግዚአብሔር ባለማስተዋል የጸለይኩትን ጸሎት ስላልተቀበልከኝ ክብር ተመስገኑ ለመምጣት ለተመለሱ ይሰጠኝ ብዬ ከለከልከኝ ነገሮች አሁን አስፈላጊ ነው ብዬ ተሟገትኩ ከሆን ነገሮች ስለከለከልከኝ ተመስገን። ዛሬ ጸሎት ዛሬ ላይ ስሙን ከሚያወድሱት መካከል ላለገኝ ይችል ነበረ። በዚህ ቦታ ላይ ላልከብር ይችል ነበር። በቤተ መቅደሱ ለመንበርከክ ላልገኝ፣ ያንን ማዕረግ ላላገኝ ይችል ነበር። አድርገኝ ብዬ ያሰብኩት ነገሮች ስለከለከልከኝ ተመስገን፣ ስለሰጠኝም ነገር ተመስገን። ይህ ነው የኔ ጸሎት ሊሆን የሚችለው። ኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለአንድ ሚሊየን ጴንጤ መብቃት ይችላል። በቀላሉ ለአንድ ሚሊየን ጴንጤ መድረስ ይችላል አንዱ ሰው ማለት ነው። አንድ ኦርቶዶክስ ለአንድ ሚሊየን ጴንጤ መብቃት ይችላል። በስነ ሥርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበው የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያቅ የቤተክርስቲያኒቷን ትምህርት ጠንቅቆ የሚያቅ ሰው መጽሐፍ ቅዱስ በአግባቡ የተረዳ ሰው ማለት ነው። ለአንድ ሚሊየን ጴንጤ መትረፍ ይችላል። እነሱ ያን ሁሉ ተሰብስበው ቢመጡ ቢጨመቅ ማለት ነው። ከሁለቱ ከሐዋርያው ጳውሎስ መልእክት አያልፍም። የነሱን ትምህርት ፉርሽ ለማድረግ ከገላትያና ከሮሜ አያልፍም። ትንሽ ጠንከር እናደርገው ካለ ምናልባት ወደ ኤፌሶን እና ወደ ቆሮንቶስ ልንሄድ እንችላለን እ ከዛ አያልፍም። የምሬ ነው። ምንም እንደው በደንብ ለቀቅ አድርገን እንወያይ። በሁሉም አዲስ ኪዳን በ27ቱ መጽሐፍ ከሆነ ገና የማርቆስ ወንጌል ምዕራፍ በ16 ያለው በቂ ነው። ያመነ የተጠመቀ ይድናል። በቃ እምነት ብቻ የሚለው ትምህርት በቃ እዛ ሞተ። አምስቱን ብቻዎች ሩቅ ሳትሄድ እዚህ በራሱ በመጽሐፍ ቅዱሱ በቀላሉ መጠቅለል መምታት ይቻላል። እና አንተ ምግብ እየበላህበት፣ ጌም እየተጫወትክበት፣ ቲክቶክ እያየህበት፣ እየተኛህበት፣ እየዘፈንክበት ያለውን አምስት ደቂቃ በሲኦል ያሉ ሺህ ነፍሳት የሚመኙት ነገር ምን ለማድረግ ካልከኝ አንተ ነገ እያልክ እየቀጠርክ ያለው እየተዝናናበት ያለውን ቀን እኔ እግዚአብሔር ይቅር ይበለን። እውነት ምን ያህል እንደሚመኙት አንዴ መጥተው በምድር ስህተታቸውን አስተካክለው ነው እንዲ። ግን ያቺ የጭንቅ ቀን ትመጣለች። የጉብዝና ወራት አሁን ተኝታ ይህንን ፖድካስት የምታይበት ጊዜ እውነት፣ አልጋጭ ላይ ተጋድመን ስክሮል እያደረግንበት ያለው ጊዜ፣ ዝም ብለህ ከጓደኛ ጋር ስትዝናና ፈት አልበልበት ብለህ ለዚህ የምትወጣበት ያ ጊዜ ሳይመጣ፣ የጭንቅ ቀን ሳይመጣ፣ ከሞት በኋላ ሳይመጣ፣ በህይወት እያለህ እግዚአብሔር ማሰብ ምንም ጸሎት የማይጸልይ ሰው በአንድ ጊዜ ዳዊት ፍካሬ ፍካሪ ቀን አይደለም፣ የሚበደረግ ቆስቲ ሶስት ቀን ጠዋት አንድ አቡነ ስማት ማታ አንዱ ስማት ጀምር ያትሳት ታቋርጥ አቡነ ስማትን ብቻ እንብጦት። ከዛ ውዳሴ ማርያም ከሰባት ቀን በኋላ ጨምርባት፣ ቀጥለ ዳዊት ጨምርባት። ነፍስን ማስለመድ ነው እንጂ በአንድ ጊዜ ማስጨነቅ አይደለም። የሰውን ልብ አትመርምር፣ እንዲህ እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ነው ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ሰውን መፍረድ። አንተ እንዲሁ አታፍርን በስመ አብ ወወልድ ወመንፈስ ቅዱስ አባት እንዲሁ እንዲሁ ነው እንዲሁ አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረ? እግዚአብሔርም ረዲቱን ይነሳል ማርያምን ማመልክ ከሆነ እልፍ ጴንጤ ቢሰበሰብ ሌላውም ይህ ቤተ እምነት ማመልካትን ማርያም ልክድ አልችልም ልክ ነው ለነሱ ብዬ አላመንኩም እና ልክ አሁን የሚያረጉት ምንድነው እኛ እኮ አናመልካትም ስንል አይ ታመልኳታላችሁ አይ እኔ አላመልካትም ካልኩ አላመልካትም ምክንያቱም በህይወቴ ተወራርጄ ነው ይሄን ምስክርነት እየሰጠው ያለሁት አምላኬንች ብዬ ካመንኩና አላ አላመልካትም ካልኩ ክእጃታለሁና ሲወልገባለሁ እኮ የዚህን ያክል ሪስክ መውሰድ ይጠበቅብኛል። ይንዴ ለማሳመን አይጠበቅብንም። ስለዚህ አናመልካት፣ ነገር ግን ክብሯን የሚገባት ይሄ ነው ብለን አደለም፣ አቅማችን የፈቀደውን ግን ያክል እናከብራታል እና ከዛ አንጻር ነገረ ማርያምን ቢረዱ ብዬ አስባለሁ። ሰባት ስትነሳ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር ትነጋገር፣ የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሁን። እስከ ጸሎት በፊት ምንም አይነት ነገር አታርቅ፣ ስልክህን አትንከ። ዓይንህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህን ይሁን። ጆሮ መስማት ያለበት የእግዚአብሔር ቃል ይሁን። አንደበተ ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረጋት ነገር ነው ባይዘይ ሙሉ ቀንን ሊያበላሸው የሚሰራው የሚችል ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው። ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው። ስለዚህ ጠዋት ስትነሳ እጅህን ታጠብ፣ ማንንም ሳትቀሰቀስ ነጠላን አድርገ አንድ ቃል ያ ሰው ቢያናገርህ እንኳን አትመልስለት፣ ሚል ቤተሰብህ ቢያናገርህ እንኳን አትመልስለት፣ ጸሎት አላረግም በቃ ይሄ መታወቅ አለበት። በማለት የመጀመሪያው ስራ ሊሆን የሚገባው ሁለት ደቂቃም ጸል አንድ ደቂቃም ጸል ብቻ የጌታን ስም ከንቅበቃ ከንቅልፍ እንደተነሳ ጥራው። ነው ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ ቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብሎ ተመልሼ ወደ አባቴ ቤት እግዚአብሔር ደግሞ ይቅር ሊለን የታመን አምላክ ነው። አግኝቶን ነው ይደንነት ነው። እንደሱ ያለ ቸራ በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣ እረኛ እንዲ ክርስቶስ ሲያገኝም እኮ የደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈ የሚወስድ አይደለም። ወሶ በረከበው ጾሮ በምትከፍት ሲያገኘን በትክሻው የሚሸከም እረኛ ነው ያለ በትክሻው ተሸክሞ የማልማ አንደኛ የሚታገዘን ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደረገን ጌታ ክርስቶስ በንስሐ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ ሰብስቦ የያዘ ማን ነው? ውሃዎችንስ በመጎናጸፊያው የጠቀለለ ማን ነው? የምድርን ዳርቻዎች ሁሉ የወሰነ ማን ነው? ስሙ ማን ነው? የልጁ ስም ማን ይባላል? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ይገባዋል። እርሱ የሚታመን ከጭንቅ ይድናል። ሩሩህ መልአክ ነው። እንባን የሚያብስ ሚካኤል፣ ደስታን የሚባርቅ ሚካኤል፣ የአምላኩ የአምላካችን የልዑል እግዚአብሔር ባለሟል ሚካኤል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። እንደ እግዚአብሔር ያለ ማን ነው? ቤተሰቦች፣ በእግዚአብሔር ፊት ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው፣ ከመከራ እንዲጠብቀ በፍቅር እንዲያዘልቀ በቅዱስ ኃይሉ ከድክመታችን ከበደላችን ክፉን ከሚያስብብን ዲያብሎስ አሸነፍነው፣ እኛነታችን ይጠብቀን። እንኳን አደረሳችሁ።